አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ኅዳር 27 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ያዕቆብ ዘግሙድ። ይህም አስቀድሞ ክርስቲያን የሆነ ሲሆን ታዲያ ለሳፎር ልጅ ለንጉሥ ስክራድ የሰራዊት አለቃ ነበረ። ታዲያ ክርስቲያን ቢሆንም ከንጉሥ ስክራድ ጋር እጅግ አድርጎ ስለሚግባባ ንጉሥ ስግራድ አባ ብሎ በሚያመልከው ጨረቃና ከዋክብት እንዲያመልክ አደረገው። ይህንንም የሰሙ ታዲያ ቤተሰቦቹ ደብዳቤን ጽፈው እንደዚህ ካለው ከክፉ ነገር ጋር መተባበሩን አውግዘው ደብዳቤ ላኩለት። ከዚህ በኋላ ከዚህ ክፉ ጣዖትን ማምለክ ካልወጣ እነርሱ ቤተሰቦቹ እንዳልሆንና ከሱ ጋር ምንም አይነት ዝምድና እንደሌላቸው አድርገው ደብዳቤ ጻፉለት። እሱም ያችን ደብዳቤ ባነበባት ጊዜ እጅግ አዘነ፣ አለቀሰም። ከዚያም በኋላ ወደ ንጉሱ ሄዶ በዚህ አይነት አምልኮት እንደማይቀጥልና በኢየሱስ ክርስቶስ እንደሚታመን መሰከረ። ንጉሱም ሊያባብለው ፈለገ። ታዲያ እምቢ ባለው ጊዜ ብዙ ስቃይን አሰቃየው፣ ጽኑ በሆነ መከራም አሰቃየው። ታዲያ እያንዳንዱን ሕዋሳቱን ሁሉ ቆራረጠ። ሀያ ጣቶችን የእግርና የእጆቹንም ጣቶች ቆረጠ፣ ክንዶቹንም ቆረጠ። ታዲያ እንደ ቶማስ ዘመራዝ ድቡልቡል ሆነ። በስተ መጨረሻ ማሰቃየት የሰለቸው ጊዜ አንገቱን በሰይፍ ቆርጦት የሰማዕትነትን አክሊል ተቀበለ። መከራው ባለፈ ጊዜ እነ ንጉሥ አርቃዲዮስና ሌሎችም በነገሱ ጊዜ ያማረ ቤተ ክርስቲያን ሰርተው ስጋውን በዚያ አኖሩ። ሁለተኛ አቡነ ተክለ ሐዋርያ ጻድቅ መታሰቢያው ነው። ሶስተኛ ቅዱስ ፊልሞና ሐዋርያ ይህ የሐዋርያ የቅዱስ ጳውሎስ ደቀ መዛሙርት ሲሆን ከሰባ ሁለቱ አርድእት አንዱ ነው። ታዲያ ሐዋርያ ቅዱስ ጳውሎስ መልእክት ከጻፈላቸው ሰዎች መካከል አንዱ ነው። በዛሬው ዕለት መታሰቢያው ነው። አራተኛ ቅዱስ ቀሌምንጦስ ሰማዕት መታሰቢያው ነው። አምስተኛ ቅዱስ ጢሞቴዎስ ሰማዕት በዛሬው ዕለት የዕረፍቱ መታሰቢያ ነው። በኢየሱስ ክርስቶስ ስም ታምኖ በሰማዕትነት የሞተበት ያረፈበት ዕለት ነው። ስድስተኛ አባ ገብረ ዮሐንስ ጻድቅ መታሰቢያው ነው። ወርሃዊ በዓላት፣ አንደኛ ጌታችን ኢየሱስ ክርስቶስ፣ ሁለተኛ አቡነ መባጽዮን ጻድቅ ማለትም ጌታችን ኢየሱስ ክርስቶስ ቅዱስ አማኑኤል መድኃኔ ዓለም ሶስተኛ ቅዱስ መቃር የመነኮሳት ሁሉ አለቃ። አራተኛ ቅዱስ ገላውዲዮስ ሰማዕት ንጉሠ ኢትዮጵያ። አምስተኛ ቅዱስ ቢፋሞን ጻድቅና ሰማዕት። ስድስተኛ ማር ቅዱስ ፊቅጦር ሰማዕት። የቅዱሳን የሰማዕታት በረከታቸው ረዴታቸው፣ የአምላካችን የኢየሱስ ክርስቶስ ምሕረት ይቅርታ አይሌን ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየ